አንተ ያሳሰበህ የዩትዩናስ ጉዳይ ነው። ይሄ ውድድር ላይ ስትወዳደር ውድድሩ እንዳታሸንፍ በጣም ብዙ ሙስሊሞች ብሎክ ሆነን እንዳታሸንፍ አድርገናል። እኛ ግን ያሳሰበን የሐጁ ጉዳይ ነው። ሰበር ዜና የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የዘንድሮን የሀጅ ዋጋ አሳውቋል። በዚህም አምና ከነበረው 625 ሺህ ብር የ115 ሺህ ብር ጭማሪ በማሳየት የዘንድሮ የሀጅ ዋጋ 740 ሺህ ብር ሆኖ አዲስ ሬከርድ አስመዝግቧል። መንሱር ላይ ያየነው የራስ መተማመን እጅግ በጣም የሚገርም ነው። ከሰዎች ገንዘብ በልታህ፣ አልበላህም አንድም ነገር ሶፎኒያስ፣ አንተ ዩቲውብህ ላይ ስልክ አስቀምጥና መንሱር ጀማል በተባለ አካውንት ስም በመንሱር ጀማል ለዚህ እርዳታ ብር ስጥ ብዬው እንደዚህ አድርጎኛል የሚል ሰው ካለ፣ ፕሊስ ለእኔ ሳትነግረኝ ያን ሰው ሪከርድ አድርገ ፖስት አድርገው። ሰዎች እግራቸውም ተቆርጦ እንኳን ይስቃሉ። አንደኛው እግሬን የፈለግኩበት ቀናቶች አሉ ግራይንስ ለብስ ቀኙ ላይ ቁጭ ብዬ ስፈልገው እንዲ ለካ የለም። አሁን በቅርብ ማለት ከአንድ ሳምንት በፊት እዛው እንድ ያለው እዛው እያለች አንተ ግን ዛሬም ደሃ ነኝ እያልክ ታማራለህ። ደሃ ኖት ማለት ነው። አሰላሙ አለይኩም ወረህመቱላሂ ወበረካቱ ሰላም ጤና ፍቅር በያላችሁበት ያለም ጥግ ዳር ድንበር ይድረስ አኑን ነኝ። እንደምናላችሁ ውድና የተከበራችሁ የአኑን የቁም ነገር ቤተሰቦች ዛሬም እንደተለመደው በቁም ነገር በአስተማሪ ወቅታዊ ቪዲዮ ተመልሰን መጥተናል። አልምዱላ ረብል ዓለሚን ከጅማ ከአጋሮ በሰላም ተመልሰን እንግዲህ ስቱዲዮችን ቁጭ ለነ ቪዲዮችን ለመስራት በክተናል። አልምዱላ ረብል ዓለሚን ኢንሻአላህ የመድረሳው ምርቃት ቪዲዮ በቅርብ ቀን ሙሉን ማለት ነው። በጣም በአማራ አቀራረብ ከማላይ ወይም ዛድ ሚዲያ ላይ ታዩታላችሁ። ምናልባት እኔና ሰይድ ጋር ደግሞ ሀይለ ሲጻቸዋ ደስተ ፕሮግራሙ ምናምን እንዳይመስል እንሻላ ሙሉ ግን የተጠናከረው በአማርኛም በኦሮምኛም ያለው ነገር ደግሞ ለሙሉ መታየት ከማልጋ ይሆናል። እሱም ቪዲዮ ሻላ በቅርቡ የምናመጣ ይሆናል ብቻ አልሐምዱላ ረቢል ዓለሚን ደስ የሚል ፕሮግራም ነበረ። እንዲሁም ጅማ ላይ ያጋጠሙ ነገሮች የምናጋራች ይሆናል በተለያዩ ቪዲዮዎች። ዛሬ ግን ወደ ሪያክሽን ቪዲዮችን እንመለሳለን። አብሯችሁ ቆዩ። ላይክ ማድረጓን አተሱ ሳላስጨንቃችሁ፣ አማና አደራ ሱብሓነላህ ኢና አረድና ልአማነተ አለ ሰማዋት ወልአርድ እኛ አደራዎችን ለሰማያት ለምድር አቀረብን፣ አለ አላህ እምቢ አሉ። የሰው ልጅ ተቀበለው ብሎ አላህ የተናገረበት ነው። አማና ትልቅ ቦታ አለው። አማና ትልቅ ደረጃ አለው። አማና የሌለው ሰው ዲን የለውም ተብሏልና አደራህን ተወጣ አደራሽን ተወጪ። ትንሽም ገንዘብ ይሁን ምንም ይሁን የሰጠንን ኃላፊነት በአግባቡ እንወጣ። ታማኝነት ለራስ ነው። ለራስ ስንል እንታመን። አላህ ስብሃነ ወተዓላ ትክክለኛ ኢማን ካላቸው አላህ ያደርገን። ሰላሙ አሌይኩም አለይኩም አሰላም ወረህመቱላሂ ወበረካቱ። ማሻላ ጥሩ መልእክት ነው። ያው አማና ላይ እንግዲህ እንደሚታወቀው አሁን ላይ በጣም ብዙዎቻችን ከሙስሊሙ ጭምር ይታከመ ነው። ሙስሊሞች መለያችን የሆነው አንደኛው አማና ነው። ብዙ ሰዎች ከሙስሊም ያሉ ሰዎች ራሱ ሙስሊሞች አማና ይጠብቃሉ ሙስሊሞች አዋሽም ከሚሏቸው ትልቁ ነገሮች እነዚህ ናቸውና እነዚህ ነገሮች ደግሞ አሁን እየደበዘዙ ይገኛሉ ሙሉ ለሙሉ መጥፋት ባይችሉም ኢንሻአላህ እየደበዘዙ ደግሞ ማጥራት ይኖርብናል ማለት ነው ሁላችንም አማናችንን ወይም አደራችንን ከምንወጣ ሰዎች አድርገን በዚህ አጋጣሚ አንድ መልዕክት አስተላልፋለሁ ከዚህ በኋላ እኔ ጋር ለሰዎች ብር እንልክላችሁ ለቤተሰቦቻችሁ ሊሆን ይችላል፣ ለመድረሳ ሊሆን ይችላል። አለም ደግሞ እኔጋ አዕማና ብር ለማስቀመጥ የምትልኩ እህት ወንድሞቼ እሻላ ከይቅርታ ጋር ከዚህ በኋላ ማለት ነው ምንም አይነት ብር እኔ ጋር እንዳትልኩ። ይህን ያልኩበት ምክንያት ምንድን ምንድን ነው? አማና ላለሙ አድናን ሳይሆን አልሐምዱሊላሂ ረቢ ለሚ እስካሁን ባለንበት የዩትብ ቆይታችን ማለት ነው አንድም ሰው አኗር ብሬን በላኝ አኗር አደራዬን በላኝ የሚል ሰው አታገኙም። እያንዳንዷን ነገር በማስረጃ መረጃ ማለት ነው ለሁሉም የሚሰጠኝን ብር መልሻ አለሁኝ ሰጥቻ አለሁኝ ማለት ነው። ሰዎች አንዳንድ ሰዎች ማለት ነው በቤተሰቦቻቸው ብራቸው ያጣፉ ሲያስቸግሯቸው ያን ነገር እኔ ጋር አስቀምጠው ማለት ነው ሲመጡ ብራቸው የመለስኩላቸው በጣም ብዙ የመዳም ቅመሞች አሉ። አልሐምዱሊላህ ረቢል ዓለሚን አንድ ሰው አንድ ሰው አታገኙም፣ አኗር ብሬን በላኝ ምናምን የሚል ሰው ማለት ነው። አልሐምዱሊላህ ግን በላኝ የሚካለ መምጣት ይችላል ማለት ነው። ከዛ አሁን ይህን ያልኩበት ምክንያት ምንድን ነው ታውቃላችሁ? መንግስት በጣም በብር ዙሪያ ላይ ማለት ነው ቁጥጥር እያደረገ ይገኛል። ስለዚህ ከዚህ በኋላ እናንተ ወደኔ ብር በምትልኩሳለይ ማለት ነው ያው መንግስት እኔ ሊይዘኝ አይችልም። አንደኛ ትንሽ ሱቅ መስላለች ነጋዴን ሁና ብሎ ስለሚያስብ ነገር ግን ይሄ ነገር ሄዶ ማለት ነው ግብር ላይ ማለት ነው እኔ ነው የሚጎዳኝ። ያልሰራውበትን የማያልኩበትን አካውንቴ ሲንቀሳቀስ ማለት ነው ይሄ ሰው ንግዱ ላይ በጣም ብዙ ብሮች ገቢ ውጭዎች አሉ ብሎ ያስባል ማለት ነው። የመንግስት ቁጥጥር ይሄ ነው። ይሄ እንዲህ ሲያደረግ ማለት ነው ግብር ላይ እኔ ላይ ይጫንብኛል። ያልሰራውበትን ያላየትን እኔ ነኝ እኔ ነኝ የምበላው ማለት ነው። ስለዚህ ይህን ነገር በማስመልከት በጣም ይቀርታ ሀይቃ በዚህ ጉዳይ ላይ ለብዙ ሰዎች እንደደረስኩ አውቃለሁኝ። ለብዙ ለምሳሌ ሪከርድ ባሰማችሁ ደስ ይለኛል። አሰማችሁ መንቻ ለምሳሌ ምናልባት ከሰማችሁ እች ለምሳሌች በጣም ብዙ እህቶችን ሀይቃ አግዣ አለኝ። አንድ ደስ የሚል ነገር ይህ ሶሻል ሚዲያ ላይ ከመጡ በኋላ ሰሮት ብዬ የማሰቡ ነገር ይሄ ነው። የመዳም ቀለሞች በቻልኩት መጠን አግዣ አለሁኝ ብዬ አምናለሁኝ። እዚህ ሀገር መጥተው እስከ መቀበል ከሀገርም መጥተው ማለት ነው ወር ተቀመጡ ሁለት ወሩን ተቀመጡ የቻልኩት ናደረጊ ካድም ያለሁኝ ወደ ሀገርም ሲመለሱ ወደ መጡበት ወደ ለመስራት ሲሄዱ ማለት ነው ዋስሆኜ። ከዛ ውጭ ለማላገኛቸው የትም ለማላቃቸው መቶ ሀምሳ ሺህ ብር እነሱ እዛ ሄዶ ቢጠፉ ማለት ነው አንተን የምታመጠው ተብዬ ፈርሜ እንኳን ለማላቃቸው እህቶቼ ልክ ያለው ይህን ነገር የማወራው ምክንያት ምንድን ነው? አሁን ላይ ብር አትላኩ ስል ከክፋት እንዳታዩብኝ ነው ማለት ነው። ሀይቃ ለማላውቃት ሴት ትናንት ትናንት ማታ ደውላ ተቀበለኝ ምናም ብላ ተቀብዬ ማለት ነው። ልትመለስ ስትል ደግሞ ሄጄ አይፈርም ይህን ነገር። ልክ ያለው ይህን ነገር ለእናንተ ነው የምነግራችሁ። ምና ቤተሰብ ምና አያውቅም። ምናልባት ያቺ እዛ ብትጠፋ እኔ ነኝ እዚህ ብር የምከፍለው። ይህን ያልክል መዳም ቀሞች ውለታ ውያለው ውይላችኋለሁ፣ ግን ከዚህ በኋላ ከአቅም አንጻር መንግስት መጥ ሆነ ንቅብ ያደረገኝ እምከፍለው አምስት ሳንቲም ደላ። ከዚህ በኋላ ብር እንዳትልኩ። ዛሬ እንኳን አንድ እህቴ ወደ ሀምሳ ሰባት ሺህ ብር ልካለች። እሷን ብር እሻላ አስገባለሁኝ ውስጥ አልተናገርኩ ነው። ከዚህ በኋላ ግን ብር እንዳታስገቡ ወደ እኔ አካውንት በምን ጉዳይ በ እዚህ ብር አስገባልን የምን እንትን አድርግልን ለእንትን አድርግልን እንዳትሉኝ ማለት ነው። በጣም ይቅርታ እንሻላ ስለዘንጉባቸው ወደ ቢሯችን እንገባለን። የኔ ውድ እህት ተናግራ ለፍታ እኮ አልቀረችም፣ ተሳካላት። የምትባይበትን ቀን አላህ ያቅርብልሽ። አብሽሪ፣ በርቺ፣ ጠንክሪ፣ ይሳካልሻል። የሆነ ነገማየው ማሻአላህ አላህ ያሳካላችሁ የያሰባችሁትን ያቀዳችሁትን ሁሉ ላንሻላ አሳክታችሁ ወደ ሀገራችሁ የምትገቡ ያደርጋችሁ። በጣም ብዙ ልጆች ው በተለይ ተ መዳም ቀን ውስጥ የምትካተቡ የምለው በአረቡ በአውሮፓ ያላችሁ በተለያዩ ዓለም ክፍልም ያላችሁ በስደት የወጣችሁ በሙሉ አላ ያሳካላችሁ፣ ያሰባችሁትን በሙሉ ተሳክቶላችሁ ወደ ሀገራችሁ ስንመለሱ ያጋቸሁ። ዛሬም ደስ የሚሰ ዜና ሰምቻለ። ከአንድ የመዳም ቀን አይዲ ካርድ ነው የምትሉት ነገር እሱ ነገር ተሰጧት ደስ ብሏት ነበረ። ይነበረ እንሻአላ ሁላችሁን በያላችሁበት ያስደስታችሁ። ኩራት፣ በራስ መኮፈስ፣ ራስን ከሌሎች ከፍ አድርጎ ማየት፣ እበልጣለሁ ብሎ ማሰብ፣ በዒልሙ በዘሩ፣ በዲኑ፣ በልቲዛሙ፣ በሁሉ ነገሩ ኩራት ለአላህ ብቻ ነው። እያንዴኩ እንደዚህ አይነት ልጆችን ሳይ እንደዚህ አይነት ሕፃኖችን ሳይ ይገርመኛል። በጣም ምን አይነት የተባረከ ቤተሰብ እንዳሳደጋቸው ትገረማለህ። በቃ የዚህ ደግሞ ተቃራኒ ደግሞ አለ። እርኩስ የሆነ ልጅ ደግሞ ምን አይነት ቤተሰብ ቢቆጣጠረው ምን አይነት ቤተሰብ ለትም ለእምነቱ ጠንካራ እንደሆነ ሲያሳየው እንደነበረ ሲያስተምረው እንደነበረ ቁራን ሲያስቀሩት ትምህርት ሲያስተምሩት እንደነበረ በዚህ ልጅ ማወቅ ይችላል። እንደዚህ አይነት ህፃኖችን ነው ማውጣት ያለብን። በየትኛውም እምነት ተከታይ በኦርቶዶክሱም፣ በሙስሊሙም በፕሮቴስታንቱም እንደዚህ አይነት ጥሩ ለእምነታቸው ጠንካራ የሆኑ ሰዎች ነው ማውጣት ያለብን። ከዛ ውጪ እንዳለ ከአሁኑ የባሰ ነው የሚሆነው ምድራችን በሙሉ ማለት ነው። ከአሁኑ የባሰ ነው። አረ መቼ አባቴ እንደ ጻል ተባረክ እንደው ከዚህ በላይ ሁኑ አንተ ሌላ ምንም አለ ከዚህ በላይ ሁኑ እምነት ነው ያስደስታል ሀይቃ በዚህ ዘመን ላይ እንደዚ ልጆች ማየት እምነቱ ላይ ትኩረት አድርጎ ምናምን ነገር ልጆች ስታዩ ደስ በአሁኑ ሰዓት ላይ ልጆች ስትጠይቋቸው ምን መሆን ትፈልጋለ ሲባል አሁን ላይ እንደ ድሮ ቀረቅ ዶክተር ፓይለት ናም ቀረ ዩቱበር ነው የሚለ ቲክቶከር ነው የሚለ በቃ ህዝቤ በዛ በኩል ብር ይታፈሳል ተብሏል በዚህ በኩል ፍመስል ነው አለ በቃ ያስቀብጠሃል ሰው የሚሰጠ ክብር አለ ከዛ ሰው እንዳለ ልጆች የሚመኙት ያን ነገድ ነው። ነገር ግን ምንም ቢሆን ማለት ነው፣ ምንም ቢሆን እውቀት የሌለው እውቅና ማለት ነው። ገደለው የሚከተው ገደለው የሚከተው ሀይቃ፣ አሁንም እያየናቸው ነው። ሰው ትናንትና ከትናንት ወደ የተደረገው የቲክቶክ አዋርድ ላይ ምን አይነት የማህየም ጥርቅም እንደሆነ ተመልክታችኋል። ምን አይነት ለብሶ ልብስ ለብሶ እንደመጡ መድረክ ላይ ወጥቶ ራሱ ንግግር በቃ የሚያደርጉት ንግግር በቃ አብዛኛው ሰው ማለት ነው ዝም ብሎ ሰግጦ ማለት ነው እንደሚባለው ሰግጦ ፈመሰ እንጂ ንግግር ራሱ በቃ እዛ ጋ ወጥቶ ማየት ንግግር ማድረግ እንደማይችል እዛ ጋ አሁን ታዳሚ ላይ ትላልቅ ሰዎች ይኖራሉ፣ ትላልቅ እንግዶች ይኖራሉ። አጠቃላይ እዛ አካባቢ በቃ ያሉ ሰዎችን እንዴት አድርገው እንኳን መናገር እንደማይችሉ አንዳንድ ቢሮዎች እያየሁ ታዘብኩኝ። በዛች እንኳን ለዛች ነገር ለዛች ደቂቃ ለአንድ ደቂቃ የምትሆን ንግግር እንኳን አንተ ትመጣለህ የሆነች ነገር ታነብና የተከበራችሁ ናነገ ትላለ ሄጣን ያስተዛዘባ ስለዚህ ልጆቻችንን በእምነታቸው ጠንካራ አድርገን እንዲሁም ደግሞ በአካዳሚ እውቀት ላይም ጠንካራ አድርገን ማሳደግ ይኖርብናል ያለበለዚያ እየከፋ ነው የሚሄደው ሀይቃ እየከፋ እንተ እኔ ቲክቶክ ሼህ ቲክቶክ እሰራለሁ ግን ሼህ አይደለሁም ሀቢቢ እሺ አሁን የፈረስ ጋር መምለት እንዴት ታየ ሀቢቢ እኔ ሙፍቲ አይደለሁም እኮ ኬታ ቃለኝ ስበል ደሞ ጭራሽ ጺ ምንም ትላጫለህ ሀቢቢ ፂሜ እኮ አላደገ ምን እያልከኝ ነው እንዴ እሺ አሁን ሚስቲን ቦሌ በፍታት ምን ችግር አለው ሀቢብ እኔ አላቅም፣ ሙፍቲ አይደለሁም የምትለኝ ሙናፊቅ የተቸገር ነው። በዚህ ነው አሁን ቲክታክ ላይ መጥቶ ትንሽ እንቁላል ከቀራ ቲክታክ ላይ መጥቶ ወይም ዩቱብ ላይ መጥቶ ትንሽ አንድ ሁለት ሐዲስ ካስተላለፈ ያው የእኛ አለማወቃችን ተደምሮ እሱን አዋቂ እናስደርገዋለን። የኛ አለማወቃችን የእኛ መሀይምነት እንደጠበቀ ሆኖ። ያቺ አንድ ሐዲስ ስለተናገረ ከዚ ያቺን አንድ ወይ አያ ሲያነብ ማለት ነው ውስታዝ ማለት ይጀምራል። ወይ ጥሩ ንግግር ሲናገር ናነ ያ ምናልባት ያ ወንድማችን ያ ልጅ ያወቃትን ነገር ለማሳወቅ ተናግሮ ልጃል። ከዛ በውስጥ በኩል ፈትዋ ይጠየቃል። ውስታዝ እንደዚህ እንደዚህ እንደዚህ አልሐምዱሊላ የሆነ ሰሙን ራሱን እንዲህ ዝባል ነበር እኮ በቃ እነዚህ የሚመጥሩ ሰዎች አሉ ለፈቶ ለጥያቄው የሚሆኑ ማለት ነው። ቲክታክ ላይ ምናምን ተያቸው ወንድሞች፣ በቃ ያበቁትን ነገር ለማሳወቅ ነው የሚመጡት እና ከዚህ ነገር ተረዱት። ሁሉም ነገር ውስታዝ ብላችሁ ሁሉም ነገር ሁሉም ሰው አቂ አድርጋችሁ አትዘርቁትም አዝርቁትም አይቀ እስልምና ሙሉ ለሙሉ ኦሮሞነትን አታክ ያደርጋል። ምንም በቃ እንደዚህ የተሰመረ አራት ነጥብ። አንድ ሙስሊም ጋር ሄደ ቶሎሳ የሚባል ጋዲሳ የሚባል ደግሞ ፈይሳ የሚባል አንድም ሙስሊም አታመጣ አንድ ሙስሊም አይገኝም። አይ እናንተ ሰዎች በቃ ንጽጽር አላዋጣም ሲላችሁ ወደ ዘር ገባችሁ። ግን እኮ እኔ በጣም ያሳቀኝ ምን እንደሆነ ታውቃላችሁ? እዩ ዘሚካኤል ተብለ የኦሮሞ ስም ምናምን ነገር ስትል ትንሽ አታፍርም? ትናንትና ደግሞ የመዝሙረ ዳዊት አንድምታ እያነበብኩኝ ነበርና በጣም ነው የገረመኝ፣ በጣም ነው ያዘንኩት። እንግዲህ ይህን ተመልከቱት እስኪ። እርግጠኛ ነኝ እስከዛሬ የመዝሙረ ዳዊት አንድምታ ተብሎ ሲወራ ሰምታችሁ አታውቁማ። ግን ይህን ተመልከቱት ማንበብ አልፈልግም ይህን አይነት ጥላቻ ይዛ ከዛ በኋላ መታኝ ማለት በጣም ያሳዝን ነው። ደግሞ ሃይማኖትና ብሄር ማገናኘት የመጨረሻ ደንዝዝና ነው። እና ሰገጣቱ ነው ብራዘር በ21ኛው ክፍለ ዘመን ተቀምጠ የውላችሁ የትኛው ሃይማኖት ላይ ሆኑ ስማችን ከሃይማኖታችሁ ጋር የማይጻረር ወይም ደግሞ ሃይማኖታዊ ይዘት ያለው ስም በየትኛው ቤተ እምነት ይወጣል? እነዚህ ብለው ብለው ለምሳሌ ሙስሊሞች የኦሮሞ የሚወክልን ስም የላቸውም፣ ማናቸውም በዚህ ስም ሲጠሩ አናይም። ምናምን ነገር የአዲስ አበባ ምናምን በርካታ የኦሮምኛ ስም የሚጠሩ በኦሮምኛ ስም የሚጠሩ ሙስሊም የሆኑ ጓደኞች የጭምር ማቃቸው አሉ። እና ብዙን ተፈተፈባትሉ አሪፍ ይመስለኛል። እነሱ ሰገጡ ብለን እኛም አንሰግጥም። ለዚህ ቪዲዮ መልስ የሚሆን ማለት ከፈለጋችሁ እዚ የወንድማችን አብሳ ላይ ለቀቀው የቲክታክ ፔጁ ላይ ገብታችሁ እዚህ ኮመንት ላይ ብትመለከቱት አብዛኛው የሙስሊም ስሞችን ማለት ነው። እኔ ስሜ እንደዚህ ነው፣ የኦሮሞ ልጆች እንደዚህ ነው ሲሉ ትመለከታላችሁ። ምናልባትም እዚህ ኮመንት ላይ ምናልባት የኦሮሞ ተወላጅ ልጆች ካሉ ማለት ነው፣ ስማቸው ሲነግሩ ማለት ነው፣ ስምህ ማለት ነው እንዳለው የሆነ ከእምነቱ ጋር የማይጋጭና ነገር ያለ ለምሳሌ ጌታ መሳይ ምናምን የሚባል ስሞች ያሉ። እንደዚህ አይነት ስሞች አሁን አይመጥኑ ለሙስሊም ተገቢም አይደለም። ጌታ የሚመስል ነገር ስለሌለ ማለት ነው። እንደዚህ አይነት ስሞች አሁን አይጠቀለ። ከዛ ውጭ ግን ያሉ ስሙ ከዲኑ ጋር የማይገጭ ስሞች ስከሆኑ ድረስ መጠቀም ይቻላል። ደግሞ ተወዳጁ ደግሞ እኛ ስሞቻችን ደስ ያሉ እንዲህ ከሰሓቦች የወረስ ናቸው፣ ስሞች ትርጉም ያላቸው ስሞች። አንዋር ስትሉ አንዋር ማለት ብርሃን ማለት ነው። ብርሃኑ ከምትሉኝ አየ አንዋር ስትለኝ እኔ ደስ ይለኛል። ተግባባል። የእናንተ ምስት ማን ነው? እስከነ ትርጉሙ ንገሩኝ። አስክሬም ዛሬ ማለት ነው። ከተፈጠርኩኝ አስክሬም ብዙም እንደዚህ አይነት አስክሬም ገዝቼ በልቻ። አሁን ገዛሁትና በሶስት ሪያል ገዛሁትና ግማሹን በጄ እያወጣሁኝ በላ። ይሄ ምን እንደመሰለ ታውቃላችሁ? እንጨት ይሄን እንጨት መስሎኛል ሳይ ጊዜ ብስኩት ነው አላ። ዛሬ አረ ወላሂ ላዚ ምንም ሰው ልጅ ብልጥ ቢሆን ማለት ወላሂ ላዚ የማያውቁት ነገር ይሸውዳል። ከዛ እየራሰ እየተጎመደ መጣ፣ እየራሰ እየተጎመሰ መጣ። ሲይ ነገር ምንድነው አልኩ ነው እኔ በጣቴ ነው ውስጡን ውስጥን ያወጣ ሄዳ ሳብራ ድቨር ቢፈለው እና ይህን መስራ ወላ ይላል። እንደዛ ነው፣ ተሸውጭ አረገው። አስክሬም የመጀመሪያ ጊዜ ይስፈራ በልቻ አላቀ። እንኳን ደህና በላህ፣ እንኳን ደህና በላህ። እውነቱ ነው። አንድ ንግግር ተናገረ፣ የሰው ልጅ የፈለገ ብልጥ ይሆናል፣ የማያውቀው ነገር ይሸውደዋል። አይቃ እውነት ነው። ስንት ነገር በቃ እኔ ያራራ ደም ብለህ ስታስብ በጣም በቀላሉ ነገር ትሸውዳለህ፣ በጣም በቀላሉ ነገር ነጥብ ትጥላለህ። አሁን ይህ ወንድማችን ይህን ነገር ባያሳውቀኝ ኑሮ እኔም ተዋርጄ ነበር። ከሰዎች ገንዘብ በልታል። አልበላህም፣ አንድም ነገር። ሶፎንያስ አንተ ዩቲውብህ ላይ ስልክ አስቀምጥና መንሱር ጀማል በተባለ አካውንት ስም በመንሱር ጀማል ለዚህ እርዳታ ብር ስጥ ብዬው እንደዚህ አድርጎኛል የሚል ሰው ካለ ፕሊስ፣ ለእኔ ሳትነግረኝ ነግረኝ፣ ያን ሰው ሪከርድ አድርገ ፖስት አድርገው። ይህን በምታምንበት ኢየሱስ እያለሁ ስለዚህ፣ በእርግጠኝነት አንተ ዜሮ ዜሮ ምንም ገንዘብ አልበላም። አንድም ነገር አንድም ነገር ማድረግም አልሞክርም። ለምን መሰለህ ሶፈንያስ፣ እኔ ሃይማኖቴን የምወድ ሰው ነኝ። በዚህ ምድር ላይ ፈጣሪ የማይመለከተው ነገር ቢኖር የአንተ ገንዘብ ነው። እኔ ከአንተ ገንዘብ ወስጄ ብክድ ባጭበረብር ፈጣሪን አይመለከተውም። አንተና ባለመብቱ። በእኛ ቁርአን ምን ይላል መሰለህ የሰውን ነገር የወሰዱ ሰዎች ወይ የካዱ የዞሎሙ ሰዎች ዛሊሞች የእነሱ የሚሰሩት ኸይር ስራ ቅድም ያልኩ እኔ እኮ ሰላቴን ሰግጄ ነው የመጣሁት ው ተስቢ እያደረግኩ ነው የምል ነገር ስራዬን እንዳለ ለሰውየው ነው የምሰጠው። የው መልቅያማ ያንን መንሱር ያምናል በምንም ተአምር መጽት አልፈለገም። ኢቭን ስህተት እንኳ ቢኖር የሆነ ነገር እንኳ በስህተት የተደረገ ነገር ካለ እባካችሁን ለሶፎንያስ ነገሩልኝ። አንድም ሰው በእኔ ምክንያት ተጭበርብሮ እኔ አካውንቴ ላይ ገንዘብ አስገብቶ መንሱር እንዲህ አድርጎኛል የሚል ሰው ካለ እዚህ ባዮ ላይ ታስቀምጣለህ። ስልክ አለ፣ በዛ ስልክ ደውሉና ይኸው። በጣም ጥሩ እንግዲህ በየትኛውም አጋጣሚ ገንዘብ ተበልቻለሁ የምትሉ ካላችሁ ይኸው በስልክ ቁጥር ታገኛላችሁ። ቀጥታ ፕሬዚዳንት መንሱርን በቀጥታ የማገኘው ወይም እናንተን የማገናኛችሁ ይሆናል። ሰምታችኋል! ሰምታችኋል! ሰምታችኋል! በመንሱሪ ብር ተበላ የምትሉ ካላችሁ ትማለት ያላችሁ በጣም ደስ ይላል። እንደዚህ አይነት ኦቨር የሆነ ይሄ የኮንፊደንስ ነው። በቃ ምናልባት ሶሻል ሚዲያ ላይ ወጥተ በሆነ ነገር ልትነካካች ያለን አንድ ነገር ግን ከማንም ጋር ልተነካከው በዚህ ጉዳይ ላይ ብሎ በዚህ ልክ ሲል ይቃ ደስ ይላል። ማሻላህ በርታ ላለን ደግሞ እሱን ሙድለት በጣም ትልቁ ኳሊቲ ሁልጊዜ ነገራቸዋለሁ። በቃ እስልምና የሙስሊም አስተምሮ ቴና ሲ ደስ ይለኛል። ይህ ኳሊቲ ይመቸኛል። አንዳንድ ኳሊቲዎቹ ደግሞ ቢደብሩኝም ማለት ነው። እነዚህ ነገሮቹ ግን ይመቹኛል፣ እና ደግሞ እኔም በተረፈ ስለኛ የእሱን ሙድ ተጠቅመን ማለት ነው ቅድም ካልኳቸው አንጻ ስንነሳ አይታወቅም። ና በውስጣችሁ ላይ ሸክ ካለ ነገር አኗር ብሬ በልቶኛ ምናምዙር ሰዎች ካላችሁ ማን ማንም ጋር ሳትሄዱ ማለት ነው ማንም ጋር ሳትሄዱ እዚያ ወደ ሴታኩም ወደ እንትኑ የሚላችሁ ሌላ ሰው ተናራችሁ፣ የኔስ ምናን ነገር ከማጥፋታችሁ ፊት ማለት ነው። ምናልባት ካለ እንደዚህ ነገር አንዋር ጋ ብር አለ የምትሉ ሰዎች ካላችሁ አናግሩኝ፣ ጻፉልኝ ማለት ነው። በኋላ ደረሰኝ በኋላ ደረሰ ሰጡ ታዩኛላችሁ፣ አልበላው ምናም ብዬ አልከራከራችሁ ማለት ነው። አረጋግጬ ማለት ነው ሰርችን ቢሆን እመልስላችኋለሁ። ግን በእርግጠኝነት የማንም ብር እንደምስሉ መናገር ይቻለሁ። ከብሱ ጋር በብር ጉዳይ ላይ አውርቻለሁ ከብሱ ጋር ስለ ብርን ነገር ለሸጥ ተንተን ብያለው ተቀብዬ ወደዚህ ወደዚህ አድርጌ ያለው በአማናውን ጉዳይ ለምስኪኖች በሚሰጠው ጉዳይ ላይ ማለት ነው። ግን አኗር ይሄ ነገር አማን አላደረሰ የሚል ሰው ካለ ግን ቂቃ ለመመለስ ዝግጁ ነኝ። ማውራት ይችላል። ሀቃቋን እናወራለን። ስለ ሀያት ናስር ወይም ደግሞ ስለ ዩቲናስ የአንተ ሀሳብ ወይም ደግሞ የአንቺ ሀሳብ ኮሜንት ላይ አስቀምጡልኝ። በመጀመሪያ አንድ ነገር እንድነግር እፈልጋለሁ ወደድክም ጠላህም ወንጀል ውስጥ ትኑርም አትኑርም ሙስሊም እህትህ ናት ፍርዱ የሚሰጠው አላህ ሱብሓነሁ ወተዓላ ይሄ ውድድር ላይ ስትወዳደር ውድድሩ እንዳታሸንፍ በጣም ብዙ ሙስሊሞች ብሎክ ሁነን እንዳታሸንፍ አድርገናታል እዛ ጋር ያሸነፉ ልጆች እኛ ሙስሊሞች የመረጥናቸው ልጆች መድረኩ ላይ ወጥተው ሃይማኖታቸውን አንጸባርቀው ወርዷል ሀያት ናስርም ሞታ አላህ ስፋን ወታ ላይ ያ መድረክ ላይ አመስግና ወርዳለች። የአላህን ስም ጠርታለች። ይሄ ወደድክም ጠላህም ትቀበለዋለህ። ውደዳትም ጥላትም ገብቶ ኋላ ፍርዱ የሚሰጠው አላህ ነው እና ውድድሩ ካለፈ በኋላ በጣም ነው የተናደርኩት። እና ጊዜው የፖለቲካ ነው የውድድር ነው። ገባችሁ አይደለ እና የእኔ የተሰማኝ ሀሳብ ይሄ ነው። ይሰማችኋል? ተቋርጦ መሰለኝ ድምፁ እና ምን እያለን ነው? የራሱ ሰገባይ ነው ቪዲዮን ያቋረጥክብን። የፖለቲካ ነው የውድድር ነው ገባችሁ አለ እና የእኔ የተሰማኝ ሀሳብ ይሄ ነው። አልተመለሰም። ለማንኛውም ድምፁ ቢጠፋም በገባ መልኩ ስንመልስለት ለምን አልመረጥናትም እያለ መሰለኝ እየተሰማው ስሜታ ይሆናል። እንኳንም አልተመረጠች እንኳንም ተሸነፈች። ብታሸንፍ ምን ብትል ማለት ነው? ሙስሊሞች ድምፅ ሸዋት ማለት ማለት ቢ ገብተዋል በርቺ በስራሽ ወንዳ ወንድነትሽ ተመችቶናል። ጸጉሮች መልቀቅሽ ተመችቶናል። ያፈነገጠ ከእስልምና አስተምህሮ ያፈነገጠ ተግባሮች ተመችቶናል። በርቺ እንድላት ነበር የፈለግከው። መድረኩ ላይ ወታ አልሐምዱሊላህ፣ ስለት አላሁ አክበር ሙስሊሞች ምናም ምናምን ስለምትል ብለን ይህን ነገር እንድትል ብላ መድረኩ ላይ ወይ መድረኩ ላይ ስጁድ እንድትወርድ ብለን ጸጉሮ ስለቀፈትሽልን መርቺ ማሸነፍ አለብሽ እንበላት። ያንዳንድ ሰው እኮ አቋም ይኑራችሁ። እንኳን ተሸነፈችዋ ላይ አይገባትም። በቃ እንደንትል በቃ እንደ ውድድር ምናምን ነገር ልታሸነፍ ነበረ ይገባታል። አለትሮች ያላችሁ እኔ አገባኝ ስለሱ። ግን አንድ ሙስሊም ሰው በዚህ ልክ እስልምናን አዋርዶ ሲሸለም ደግሞ እንዲህ ደስ አይለኝም። ሁላችንም ከዚህ በፊት ያለው ሁልጊዜም እኛ የሙስሊም ሁላችንም እኔም አንተም አንችም ሁላችንም በቃ አምባሳደርን ለኢስላም አምባሳደርን በመልካም ነገር ሁል ጊዜ ለሰዎች ዳዕዋ ማድረግ አለብን በምንችለው አቅም። እቼታችን ግን ሙስሊም ነች፣ ለቀጣይ ትውልድ መጥፎ ነገር እያስተማረች ነው። ሂጃቧ ውታ እንደ ወንድ እየተወነች በሱሪ የሆነች እየጣጠረች፣ ለቀጣይ ለልጆቻችን መጥፎ ነገር እያስተማረች ነው። ከቻለን እንደምን ከሚዲያው ማሰናበስ ይገባል። ለምን አልተሸለመችም ብሎ ያቀሳል። ይህ ተገቢ ነው። ለማንኛውም አንተ በዚህ ጉዳይ አልቀስ። እኛ የሀጁ ጉዳይ እያስለቀሰን ነው። ሰበር ዜና የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የዘንድሮን የሀጅ ዋጋ አሳውቋል። በዚህም አምና ከነበረው 625 ብር የ115 ብር ጭማሪ በማሳየት የዘንድሮ የሀጅ ዋጋ 740 ብር ሆኖ አዲስ ሬከርድ አስመዝግቧል። በመግለጫው እንደተነገረው እንግዲህ የአምናው ዋጋ በዶላር ሲሰራ ወደ 49 ምናምን ሰምቲንግ ነበረ ና የዘንድሮ በዶላር ሲሰራ ቅናሽ ያለው ቢሆንም ወደ 600 ና ሰምቲንግ ዶላር ቅናሽ ያለው ቢሆንም፣ ነገር ግን የኢትዮጵያ ብር የመግዛት አቅም በከፍተኛ ሁኔታ መዳከሙን ተከትሎ ይህ ጭማሪ መምጣቱ ታውቋል። ሶ አምና ከነበረው 625 ሺህ ብር ተጨማሪ 115 ሺህ ብር ጭማሪ በማምጣት የዘንድሮ የሀጅ ዋጋ 740 ሺህ ብር ሆኗል ማለት ነው። ያው ሐጅ እንደምታውቁት መንስተጣ ኢለይህ ሰቢላ ነው አደለም? አቅም ያለው ነው እንግዲህ እንዲሄድ ዋጅብ የሆነበት። ያው አቅም ያላቸው ላጠላጠ ብለው ሲሄዱ፣ አብዛኞቻችን ግን የሀጅ ዋጋ ከአመት አመት አስደንጋጭ ጭማሪዎች እያሳየ የማንይዘው ማንጨብጠውና ሀጅ የምንሄድ እስከማይመስለን ድረስ ተስፋ የሚያስቆርጥ ሊመስለን ይችላል። ነገር ግን ምን አለ ዘንድሮ 740 ሺህ ብር ላንተ የው ነገብ ግብዳ መላ ቢሆንብህም ገባ፣ ከስድስት ወር በኋላ ግን የሻይ ልትሆን ትችላለች ይችላልች። እሱ በማን እጅ ነው ያለው? በአላህ እጅ ነው ያለው። ሰው አላህ ላይ ተስፋ እንዳቆርጡ አላህ ላይ ተስፋ አቆርጡም። ለማንኛውም ግን የዘንድሮ የሐጅ ዋጋ 740 ሺህ ብር ነው ተብላችኋል። ተብልናል ሰምተናል፣ ሰምታችኋል። ሰመቶ አርባ ሺህ በእነት አባቶቻችን ሐጅ ላይ ማድረግ ወራሃቸው ያሰባችሁ ካላችሁ ሰባት መቶ አርባ ሺህ በዶላር ደግሞ ወደ አራት መቶ ማን ነው አራት ሺህ ምናምን ዶላር ነው የሚሆነው። አሉ በዶላር በጣም ትንሽ ነው፣ አለ በጣም ትንሽ ነው። በዶላር የሚከፈላቸው ሰዎች በዶላር ብር የርቦር ደሙዛቸው የሚያገኙ ሰዎች ለነሱ ይሄ ነገር ምንም ነው፣ ምንም ነው ስላችሁ፣ ይሄ ዝም ብሎ ነገር ሳይሆን ቢያንስ የአንድ ወር የሁለት ወር ደሙዛቸው ሊሆን ይችላል ብዬ አስባለሁ። በተለይ በአውሮፓ የሚኖሩ ማለት ነው አጠቃላይ ደግሞ በሶሻል ሚዲያ ደግሞ ለሚሰሩ ሰዎች ይህን ብር በወር በሳምንት ብር ራሱ የሚያገኙ ሰዎች አሉ፣ አራት ሺህ ዶላር ማለት ነው። በዩቲዩብ አሁን በወር እንደዚህ የሚያገኝ ሰው አለ በዩቲዩብ በቲክቶክ እንደዚህ የሚያገኝ ሰው አለ። ግን ያው ስራ ይወስናል መልካም ነገር ሰርተህ ብታገኘው ለሐጁም እንግዲህ የምታረግበት እንጂ የደነት እየጨፈር ካምተ ያ ብር ሓላል የሆንልኛ ብለማሰብ ራሁ ዘበት ነው። ነገር ግን መልካም ነገር ሰርተህበት ማለት ነው እንደ ሸቅ ላይ በሉላ ተከፋይ ነው። ከዚህ በፊት ሁሉ ጊዜ ተደጋግሜ ነግሬያቸዋለሁ። የኢትዮጵያ ብር ሐቂቃ እየሞተ ነው ከጊዜ ወደ ጊዜ። ለዛ ነው አሁን ሐጁ እንደዚህ የወጣው ማለት ነው በአንድ ወር ውስጥ በአንድ አመት ውስጥ መቶ ምናምን ሺ ብር የጨመረው መቶ አስራ አምስት ሺ ያለው እንደዚያ የጨመረው ዶላሩ የኢትዮጵያ መግዛት መጠኑ ማለት ነው ብሯ ከጊዜ ጊዜ ወርታቸው ወርታቸው ወርታቸው ወርታቸው እየወረደ ነው። ከዚህ የፊትም ተያገም ይነግራችኋል። ከቻላችሁ ብራችሁ ወደ ዶላር ቀይሩት፣ በዶላር ቆጥቡ፣ ከቻላችሁ ወርቅ ግዙ ምናምን ብያሉ። ይሄ ምክር ብትቀበሉ ሀይቃ ደስ ይለኛል። አሁን የዛሬ አመትም ስንመልስ በጣም ነው የሚጨምረው። እሺ፣ እንን ላይ ለማንኛውም አንድ ቪዲዮ አስቀምጥላችኋለሁ። ያን ቪዲዮ አይታችሁ ደህንነታችሁን ነገር እንዳያሳስባችሁ እሺ። አንድ ቤት ቅምጥላቸው ስ እየሳቃችሁ ላይ ካሉ፣ ሰላም አለይኩም ወረህመቱላሂ ወበረካቱ። ይህንን ያውቃሉ፣ ስልኮት ላይ ከፊት ለፊት ግላስ ከኋላ ደግሞ ከቨር ካለው ደሃ ኖት ማለት ነው። አንደኛው ንግሪን የፈለግኩበት ቀናቶች አሉ። ግራይን ስለብስ ቀኙ ላይ ቁጭ ብዬ ስፈልገው እንዴ ለካ የለም አሁን በቅርብ ማለት ነው ከአንድ ሳምንት በፊት እዛ ወንድ እያለው እዛሁ እያለች፣ ከዛ ለዶክተሩ ይሄ ነገር አስቸግሮኛል እና ምን ላድርግ ወይ መድኃኒት ነገር ማረሳሻ ነገር ካለ ብዬ ስጠይቀው፣ አይ እንደውም አንቺ በጣም ጠንካራ ነሽ። ኪኒን ከምናበዛብሽ እንዲሁ በቃ ተቀበይው ቀስ ብለሽ ለአንድ ለሶስት ወር ቢቆይ ነው እና ይዞሽ ብሎ ያው ሳይኮሎጂካሊ ያንን ኢንተርናላይዝ ስታደርጊው እንደሌለ ፊልድ ስታደርጊ ይመለሳል ማለት ነው። መውደቅ ምናምንም ይኖራል። አታዲያኮ ድንገት ብድግ ብለሽ ልትቆሚ ትችያለሽ ልትቆሚ ትችያለሽ። ኦኬ የገጠመሽ ነገር አለ። አሁን በዚህኛው ራሱ ስራመድ ይሄኛው ነግሬ ላስቀድም እፈልጋለሁ ለይልትት ልፍያልና እንደሌለ ትረሽውና ለመራመድ አክትታደርግ ያለ ብቻ በቃ ሙሉ በሙሉ በጣም ይከብዳል፣ ግን አልሐምዱሊላህ። እኔ ምንድን ነው የማየው? እኔ ተነፍሳለሁ፣ ገባሽ እበላለሁ፣ ጠጣለሁ፣ አኝኬ አድርቄ አስገባለሁ ጨጓራ ውስጥ። እና አልሐምዱሊላህ ስንት ምግብ የማይገባላቸው አሉ፣ ሆስፒታል በፈሳሽ መልክ የሚገባላቸው መተንፈስ የማይችሉ አሉ። እግራተሽ መኖር ይቻላል፣ የማይቻል ነገር የለም። ብዙ ሰዎች ደግሞ ካንሰር አይድንም ብለው ነው የሚያስቡት። አንቺ ካንሰረሽ ያዝሻ በቃ ሟችነሽ ብለው ነው የሚያስቡት እና ያ አይደለም። አንቺ ካላ ጋር ትስስር ካደረግሽ አላህን ካመንሽ የማይደን ነገር የለም።